እንደምንሰነበታችው የዚህ ቻናል ተከታታዮች ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽመው እንዳዘንጉ አርሰናልን የተመለከቱ መረጃዎችን ወደ እናንተ የማርስላችሁ ይሆናል። አብራችሁን ቆዩ። አርሰናል እንግዲህ በትላንትና ሁለት ፉላምን ሁለት ለአንድ በሆነ ውጤት ማሸነፍ ችሏል። የትላንትናው ጨዋታ እንዳጠቃላይ ሲታይ አርሰናሎች በመነሳሳት ደረጃ ራሱ ትክክለኛ የዋንጫ ተፎካካሪ ክለብ ይመስል ነበረ። ጥሩ መነሳሳት ነበራቸውእና እንዳጠቃላይ ሲታይ አርሰናል በትናንትናው ዕለት ጥሩ ነገርን ማሳየት ችሏል ማለት እንችላለን። ትናንትናው ዕለት ታዲያ እጅግ አሳሳቢው ነገር የገብርኤል ማጋሌሽ ጉዳይ ነው። እኔም ይህንን የተመለከተ መረጃ ወደ እናንተ የማደርሳችሁ ይሆናል በተለይም ደግሞ ይህ ተጫዋች ከማድሪድ ጋር በመጀመሪያው እንግዲህ በፍላይ ኤሚሬትስ ነው አርሰናል ጨዋታ የሚያደርገው ከማድሪድ ጋርና ለእሱ ጨዋታ ይደርሳል አይደርስም የሚለውን ነገርም እናያለን። እንግዲህ በትናንትና ዕለት እንግዲህ ገብርኤል ማጋሌሽ የደረሰበት ጉዳት የሃምስትሪንግ ጉዳት ነውና፣ ይህ ሃምስትሪንግ ጉዳት ምን ማለት ነው የሚለውን ነገር፣ የሃምስትሪንግ ጉዳት በተለያዩ ምክንያቶች ሊከሰት ይችላል። ትላንትና ገብርኤል ማጋሌሽ የደረሰበት ጉዳት በፍጥነት መልሶ ማጥቋትን ለማስቆም ጥረት በሚያደርግበት ወቅት ነበርና፣ እንደዚህ አይነት ጉዳቶች ከሜዳ የሚሩቁበት ጊዜ የሚታወቀው ምርመራ ከተደረገላቸው እንደሆነ ይታወቃል። እንግዲህ የሃምስትሪንግ ጉዳቶች በሶስት ይከፈላሉ። ቀላል ሃምስትሪንግ ጉዳት የሚባል አለ። ከዚህ ጉዳት ለማገገም እንግዲህ አንድ ሳምንትና ከዛ በታች ጊዜ ሊፈጅ ይችላል። እና ሌላ ደግሞ ደረጃ አንድ የሀምስትሪንግ ጉዳት የሚባል አለ። ይህኛውን ደግሞ ከሁለት እስከ አራት ሳምንታት ሊፈጅ ይችላል። ደረጃ ሁለት የሀምስትሪንግ ጉዳት ደግሞ ለማገገም ከአራት እስከ ስድስት ሳምንታት ሊፈጅ ይችላል። እንግዲህ ጉዳት ካስተናገደ በኋላ እንግዲህ ለገብርኤል ማጋሌሽ የመጀመሪያ ምርመራ ጥሩ ምልክቶች የሚያሳዩ እንዳልሆኑ የሚወጡ መረጃዎች ይጠቁማሉ። ይሄ በተለይም ደግሞ ለአርሰናል ደጋፊዎች እጅግ ልብ የሚሰብር ነገር ነው። ምክንያቱም የዚህ ተጫዋች እንቅስቃሴ እንዳ አጠቃላይ ሲታይ በመከላከሉ ረገድ የሚገርም ተጫዋች ነው ማለት ይቻላል። ለአጠቃላይ ስታቱ በተለይም ደግሞ የዊሊያም ሳሊባና የገብርኤል ማጋሌሽ ጥምረት ለአርሰናል ውጤት መስመር ከፍተኛ ወይም ጉልህ ሚናን እየተጫወተ ይገኛል። ምንም እንኳን በረኛው ዴቪድ ራያም ጥሩ ነገር ለአርሰናል ቢያበረክትም፣ ነገር ግን የሁለቱ ጥምረት እጅግ የሚደንቅ ነበር። በዚህ የውድድር ዘመንና ይህ ተጫዋች ለማድሪድ ጨዋታ ይደርሳል ወይም አይደርስም የሚለውን ነገር ደግሞ ምርመራ ካደረጉ በኋላ የሚያሳውቁ ይሆናል። እኔም እንግዲህ አዲስ መረጃ የሚወጣ ከሆነ ወደ እናንተ የማደርሳችሁ ይሆናል። እንግዲህ ቪዲዮዎችን ቪዲዮዎች እየወጡ አይደለምና፣ ላይክ ማድረጋችሁን ፈጽሞ እንዳዘነጉ፣ ቻናሉንም እንደዚሁ ሰብስክራይብ ማድረግ እንዳይረሳ። በመቀጠልም እንግዲህ አርሰናልን እየተመለከቱ ዝውውሮችን ወደ እናንተ የማርሳቸው ይሆናል። እንግዲህ የአርሰናሉ አዲሱ ስፖርቲንግ ዳይሬክተር አንድሪ ቤርታ ባለፉ ቀናት ውስጥ ከኒኮ ዊሊያምስ ወኪል ጋር ንግግር ማድረጉ ተዘግቧል። እንግዲህ አርሰናል በተለይም ደግሞ በዊንግ ቦታ ላይ ወይም በክንፍ አማካኝ ቦታ ላይ በዋነኝነት አርሰናሎች የሚመለከቱት ኒኮ ዊሊያምስን ነው። በተለይም ደግሞ ይ ተጫዋች በአውሮፓ ዋንጫ ጥሩ የሚባል ጊዜን ከስፔን ጋር ማሳለፍ ችሏል። ይህንን አስመልክቶ ነው እንግዲህ አርሰናሎች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው እየተዘገበ የሚገኘው። ኒኮ ዊሊያምስ ወደ ፕሪምየር ሊግ ማቅናት እንደሚፈልግም ታውቋል። ባርሴሎና የተጫዋቹ ፈላጊ ቢሆንም እንኳን ተጫዋቹ ግን ከስፔን ወጥቶ ራሱን መፈተሽ እንደሚፈልግ ታውቋል። አዲሱ ስፖርቲንግ ዳይሬክተርም ተጫዋቹን እንደሚፈልገው ነው እየተገለጸ የሚገኘው እና በአርሰናል ኢላማ ውስጥ የገባው ተጫዋች ነው ማለት ይቻላል። ሌላኛው ዝውውርን በተመለከተ እንግዲህ ቪክተር ዮክሬሽ ነው። ዛሬም የሚወጡ መረጃዎች ከዚህ በፊትም ለማድረስ ሞክሬ ነበረ። ተጫዋቹ በአርሰናል እንደሚፈለግ እየተገለጸ ይገኛል። ሪዝኖችንም ማስቀመጥ ላችሁ ነበር። እና ለምን አርሰናል ዮክሬሽን ማስፈረም ፈለገ የሚለው ብዙ ሪዝኖች አሉ። አንድም ደግሞ ገንዘብ ከሚያስከፍለው ገንዘብ ማንጻር እንደሆነ ነግር ያቸዋል ና አርሰናል ተጫዋቹን ለማስፈረም ከስፖርቲንግ ሊዝበን ጋር ንግግር የጀመረ ሲሆን ከወኪሎቹም ጋር ጥሩ የመጀመሪያ ንግግሮች እንደተደረጉ ነው። እንግዲህ አርሰናል በፊትለፊት መስመሩ ላይ ችግር እንዳለ ተረድቷል። ምንም እንኳን አሁን እንግዲህ ሚካኤል ሞሬኖ በጉዳትን አስከትሎ በፊትለፊት ወይም በዘጠኝ ቁጥር ሚና እየተጫወተ ጥሩ ውጤትን እያመጣ ቢሆንም ነገር ግን ዘላቂ የሆነ መፍትሄ ይፈልጋል ና ይህንን ተጫዋች ለማስፈረም ቪክተር ዮክሬሽን ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። በትላንትናው ጨዋታ እንግዲህ አርሰናል ሁለት ለአንድ ባሸነፈበት ጨዋታ እንደሚታወቀው ሚካኤል ሞሪኖ ጎል ማስቆጠር ችሏል። ተጫዋቹ እንግዲህ ልክ የአጥቂ መስመር ተጫዋች ነው የሚመስለው፣ ጥሩ ነገርን እያሳየ ነው። ነገር ግን ፊትለፊት መስመር ችግር ለመፍታት ግዴታ አጥቂ ማስፈረም እንዳለባቸው ነው እንግዲህ እየተገለጸ የሚገኘው ሌላኛው እንግዲህ ሳካን እየተመለከተ ነው እንግዲህ ሳካ ጎል ማስቆጠር ችሏል በትላንትና እለት እንግዲህ በሪያክሽኑ እንግዲህ ምርጥ ምሳሌ ነው ጎሉን ካስቆጠረ በኋላ ሮጦ ሄዶ የህክምና ቡድን አባላትን አመስግኗል። ስታዲየም ውስጥ ጉልበትን መጨመር እየተቻለም ተጫዋች ነ እንግዲህ ከጉዳት አንድ ተጫዋች ከጉዳት ሲመለስ አይደለም ጎል ማስቆጠር ጥሩ የሆነ እንቅስቃሴን ማድረግ እንኳን ሲቸገር ተመልክተናል። ነገር ግን ተጫዋቹ ምን ያህል ኮንሲስተንት ተጫዋች እንደሆነ ነው የሚያሳየው ገና ከጉዳት ባገገመበት በመጀመሪያ ቀኑ ወይም በመጀመሪያ ጨዋታ ሆኖ እንግዲህ ጎል ማስቆጠር እየቻለውና በተለይም ደግሞ አርሰናል ከሪያል ማድሪድ በሚያደርጉት ጨዋታ ጥሩ ነገርን ያሳያል ተብሎ ይጠበቃል። እንግዲህ በዛሬው እለት እነዚህን መረጃዎች ይችላችሁ መጥቻለሁ። የገብርኤል ማጋለሽ ጉዳትን በተመለከተም እንግዲህ አዲስ ነገር ካለ ወደ እናንተ የማድረሳችሁ ይሆናል። እናንተ ብቻ ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ዛሬ የወጡት መረጃዎች ይህንን ይመስላሉ። ቸረን ሰበት ብያለሁ።